ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ? ደግሞ በቃ ምንም ነገር ማለት አልፈልግም፣ ግን በቃ ይሄን ነገር ይዘኸው ይዲ፣ እንደመጣ ይዘኸው ቴክ ነው የሚሻለው። ምንም ነገር ማለት አልፈልግም ከምር። እሺ ላምጣት፣ ሄርሜላን አምጥቼ ላገናኝሽ እግዚአብሔርን ምሬ አምጥቼ ላገናኝሽ ወይ ጭራሽ። እና ታዲያ ታዲያ ምን ችግር አለው? እኔ ማረጋገጥ ከፈለግሽ ከራሱ አንድ በታረጋግጫለሽ። አው እንዴ ሰው ያደረገውን ነገር እኔ ሰው የገዛለሽ ብዬ የሰጡት አልሰጥሽም እንዴ? እኔ ነኝ የሰጡት ለምን አልኩሽ? ታዲያ ይሄን የገዛሁት እኔ ነኝ እሱ አይደለችም ብያልኩሽ እኮ ነው ሄርሜላ። ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገዘብ እ ገዛውልሽ እንዲሁም ተለምድ ነው ሰውን ምታና። ሰላም ሰላም ውድ እና የተከበራችሁ ቤተሰቦች እንደምን አላችሁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሀሳብ መጥቻለሁኝ። ማለት ያው ትናንትና በነበረን ነገር ደስተኛ ነኝ፣ ከትላንት ወዲያ በነበረን ነገር በጣም ደስተኛ ነኝ። ሰሞኑን እየተፈጠሩ ባሉት ነገሮች ላይ ጥሩ ስሜት ነበረኝ። ጥሩ ጊዜ ነበረኝ ከናብርሽ ጋር ከጓደኞቹ ጋር በጣም ደስ የሚል ታይሞችን እያሳለፍን ነበረ። ነገር ግን አንዳንዴ እንዴት ነው ጥሩ ነገር ላይ ነኝ ብዬ ሳስብ ብዙ ጊዜ ህይወት ውስጥ የሆነ ነገር ይፈጠራል እና አዳዲስ ነገር አይጠፋም። ያው ስለዚህ ወርቅ ለነገራችን የመጣሁት ዛሬ ይሄ ወርቅ ትላንትና ካብሽ በስጦታ መልክ ተበርክቶ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ፣ እንዲሁም ቤት ገብተው በጣም ደስ የሚል ታይሞችን አሳልፈናል፣ ተጫውተን ስቀን ምናምን። ከሄዱ በኋላ የሆነ ነገር ሰማው ማለት ነው፣ ውስጤን የሚረብሽ ነገር ሰማሁኛ። ምንድን ነው ይሄ ስጦታ የሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነው እና ይህን ነገር ለማጣራት ሞክሬያለሁኝ እና ያው ብዙ ነገሮች ወደዛ እንደሚያመሩ እና እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይህን ነገር እኔ አልፈልገውም፣ ምክንያቱም ከእሷ ምንም አይነት ነገር እኔ መቀበል አልፈልግም። ሲቀጥል ደግሞ እኔ ለዚህ ወርቅ ያው ከሱ ስለሆነ በጣም ደስተኛ ነበርኩኝ፣ ከሱ ነው ብዬ ስላሰብኩኝ እጅግ በጣም ደስተኛ ነበርኩኝ። ነገር ግን እኔ ለዚህ ወርቅ ማውጣት ምንም አያቅተኝም፣ እኔም መግዛት ብፈልግ ማለቴ ነው ማድረግ እችላለሁኝ እና ለራሴ ማድረግ ብፈልግ እችላለሁ። እና አሁን ስሜቴ ጥሩ ስላይደለ ምናምን፣ ብቻ ነገሮች ምንም ደስ ስላላሰኙኝ እኔም ጋር ይሄ መቆየት የለበትም አስፈላጊም አይደለም። ምክንያቱም የመጣው ከሄርሜላ እንጂ ከአብርሽ ስላልሆነ ማለት ነው። እኔ ደግሞ በዛ በኩል ምንም አይነት ነገር እንዲደርሰኝም መቀበልም አልፈልግም ምክንያቱም አስፈላጊ ስላይደለ እና ጠርቼዋለሁ አብርሽንም አብርሽንም ጠርቸዋለሁ ይመጣል፣ እና ይህንን ወርቅ እመልስለታለሁ ማለት ነው። ወደ መጣበት ይመለሳል። እኔ ጋር ምንም አይነት ጥቅም የለውም፣ ምክንያቱም አስፈላጊ ስላይደለ። እና እመልስለታለሁኝ። ሁሉንም ነገር እጠይቀዋለሁ ማለት፣ የሰማሁትንም ነገር እነግረዋለሁኝ። ሁሉንም ነገር በደንብ ጠይቀዋለሁ። እኔ ግን ያው ካየሁትም ነገር አንጻር እርግጠኛ ነኝ በእሷ በኩል እንደሆነ እንደዚ አይነት ስሜት ተሰምቶኛል ስለዚህ አብርሽ ሲመጣ ነገሮችን ሁሉንም ነገር ፊት ለፊት የምጠይቀው ማወራ ይሆናል ያው እሱም በግልጽ ይመልስልኛል ብዬ ተስፋ አድርጋለሁኝ ምክንያቱም እንዴት ነው ማለት ከዚህ በኋላ እንደዚህ አይነት መዳረቅ ውስጥ መወሻሸት ውስጥ ምናምን መግባቱ አስፈላጊ ነው ብዬ አላምንም ምክንያቱም በቃን ይበቃናል አደለ ምንም እንደዚህ አይነት የሚያደርግ ነገር ወይም ደግሞ ወደዛ የሚያደራርስ ነገር አይኖረንም ብዬ አስባለሁ። ይሄ መወሻሸቱ ምናምን ምናምን አስፈላጊ ነው ብዬ አላስብም። ምክንያቱም እኔ እንጃ፣ በደምብ ግልጽ ነው። እንኳን ደህና መጣ። እንዴት ናችሁ? አላችሁ? ደህና ናችሁ? ካሜራማን ደህና ነህ? እንዴት ናችሁ? ደህና ነን አለን፣ ፈጣሪ መስገን። ኮፍያው ኮበስቶበታል። ለእኔ ጭንቅላት የሚሆን ኮፍያ ነው ያለብሽ። በሰላም ነው እንትን ነው ምንድን ነው? ውጥር ካደረገው ጥሩ አይደለም ማለት ጭንቅላቱ ቅርጹን ያበላሸዋል። የጭንቅላቱን ቅርጽ ረ ያበላሸ ማባባል ነው ኮፍያ ነ ጭንቅላት ቅርጽ የሚያበላሸው ውጥር የሚያደርግ ከሆነ ያበላሻል። ያበላሻል። እርግጠኛ ነሽ? ጥብቅ አርጎ መንዝ የለበት። እንደዛ ከሆነ እኔ ከአንቺ በላይ አላውቅም። እሷነች በደንብ የምታውቀው እና ከእሷ በላይ አላውቅም። ቤተሰቦች ተስማማሉ። ሰላም ነው። ካሜራ ደቀነሽ? የጠረሽ ሰላም በሰላም። ምን ነው ችግር አለ? በእንቅልፍ ልቡ እየቃየ ነው። አይ ሲያለቅስ እንደዚህ ነው። አይ አይደለም እኮ አይደለም። ኦኬ። እና ምንድን ነው እያለቀሰ ነው። ስታ ይመስላል። እንደዛ ነው እየተጨናነቀ ነው የሚመስለውና ለምንድን ነው አውለቀሽ? እስከ መቼ ደግሞ አንገት ስለስሬ ነበር። ለምን አውለቅሽው? ለምን ፈርተሽ ነው እንዴ? ቤት ውስጥ መጥቶ መጨራሽ ሌባ ይወስድብሻል እንዴ? አይ እንደዛ ብዬ ሳይሆን የመጣበት መንገድ እናካሄዱ አግባብ ስለ አይደለንም ልክ ስላልሆነ ወደ መጣበት ወደ ባለቤቱ እንዲመለስ ተብሏል ተብሎ ተወስኗል። ማለት አልገባኝ። የምታወሪው ነገር ብታይ የምር አልገባ። ለወርቅ ቤቶቹ ልሸጭላቸው ነው አልገባ። መልሰሽ አልገባህም። ጊታር እያዝናናሽ ልመልሽላቸው ነው። ብሩሽ ይሻለኛል እቴ። ነው መግዛት ፈልግ ችግር የለብኝም። ታውቃለህ መግዛት ይችላል ነው አይደል? እና ታዲያ እኮ እዚጋ የሚያንኮሻኮሽ ነገር ምናምን ነው ወይስ አያውቅም? ገና ነው ገና እኮ አንድ ወር። እሺ፣ ያው ማለት ግልጽ ነው አልገባህም። የምር ግን ጌታ አልገባኝም። ኧረ ተው በእናትህ ነው አልገባኝም። እሺ፣ ያው መሰለህ ካሳሚ ይሄ ነገር ወደ አመጣህበት መልሰው። የምር አንተ ነህ ይሄን ነገር የገዛኸው

ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን ያ መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን። ማን ያለች ደሞ? እኔ ማንነቱ መናገር አያስፈልገኝም። ግን አይሩታ በቃ ዝም በለሽ። ሁሉ ጊዜ ሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው። ነው እኔ እያመንኳቸው ማለት ነው? ብር የገዛሁትን ወርቅ ደሞ ጭራሽ ከሄርሜላ ነው አሉሽ? ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ ሩታ? ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል? እንደዛ ብሎ ነው ነግረውሽ ነው? ሄርሜላን እቺ ገዛችው ብለው? ምን ነገር አታውሪ ነው እርግጠኛ ያወራሽበትን እና ያላየሽውን ነገር አታውሪንኪ? እኔ አልፈልገውም። መልስላት ለራሷ። መልስላት ለራሷ? አንቺ እየቀለልሽ ነው እንዴ? እንዴ ለምን እቀልዳለሁ? እና ታዲያ የምሬ ነው። በዚህ ሰዓት ጀመር ነው የምቀልድበት? እንግዲህ አይደለም እሺ። እንኪ ሩታ፣ ሙድ አትያዥ። እኔ ይሄንን አይደለም የገዛችው፣ በራሴ ብር በራሴ ገንዘብ ነው የገዛሁት። ሩታ ያስኩኝ፣ አይደለም እና ታዲያ ራሴ ነኝ የገዛሁት። ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላ ብትገዛለሽ ራሱ ስጦታ ከሆነ ትቀበያለሽ፣ ምን ችግር አለው ምንም ነገር ነው የማልፈልግ። እሺ ምንም ነገር አትፈልጊ፣ ግን ይሄንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። አይ አይደለም ብትሆንስ ምን ችግር አለው? ያልከኝ ስለመቀበል ስለ እሷ አያገባኝም፣ ግን ይሄንን ስጦታ ራሴን እየገዛሁት ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽ ናት። ነገር ውሰድልኝ፣ አልፈልግም። ሩት ነው ጀመር። እኔ ነኝ የገዛሁት እያልኩሽ ነው። እነሱን ነው የምታምኚው? እኔን ነው ማመን ያለብሽ። እራሴ ነኝ የገዛሁት እያልኩሽ እኮ ነው። እነሱ አልገዙም እነሱ አልገዙም። እናማ ስለ ሄርሜላ ነው እያወራሽኝ ነው ያለሽው? በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። አብሯት ነው አብሯት፣ ይሄን ነገር እንትን ያለ ሩታ፣ እግዚአብሔርን፣ ራሴ ነው የገዛሁት፣ ግን የሰውን ወሬና ሀሳብ እየተቀበልሽ እኔ ሰውን ሞሬ አልተቀበልኩም። የእኛን ሰላም ሊያደፈርስ ሲመጣ ሰው ነው አንድነት ማይወድ ሰው ነው እንደዚህ ያለሽ እና ታዲያ አንል ሌላ አሁን ሌላ ነገር ማውራት አልፈለግኩም። ገባ በግድ እንዳወራ አታስ አታስ ደርገኝ። በቃ ምንም ነገር ማውራት አልፈልግም። ግን በቃ ይሄንን ነገር ይዘው ሂድ፣ እንደመጣ ይዘው ምንም ነገር ማውራት አልፈልግም። ሩታ ግን መቼ ከነገሮች እንደምትማሪ አላውቅም እንዴ ሶስተኛ ወገን ለነገረሽ ነገር ታምኛለሽ እንዴ ሶስተኛ ሰው ከኔና ካንቺ ውጪ ሶስተኛ ሰው ነው እንዴ የነገረሽ አይደለ እኔን ነው ማመን ያለብሽ አይ የነገረሽን ነው ማመን ያለብሽ እንዴ ሩታ በወራሴ ገንዘብ ነው የገዛሁት ከፈለሽ መረጃ አለኝ ደረሰኝን ሁሉ ነገር ይዤልሽ እመጣለሁ እኛ ያልኩሽ እኮ ከዚህ በላይ ምን አለ ታዲያ እንዴ እንዴት አታምኚኝም ምን ይቅርብኝ ሩታ ለዚህ ነው የጠራሽ? እርግጠኛ ላልሆንሽበት ነገር ነው የጠራሽ። ምንም አልፈልግም፣ ሁሉ ነገር ነው የሚሻለኝ። እንዴት ብዬ ነው የምሄደው? ቆይ እኔ እሺ ለአምጣት ሄርሜላን አምጥቼ ላገናኝሽ፣ እግዚአብሔርን ምሬ ነው አምጥቼ ላገናኝሽ። እና ታዲያ ምን ችግር አለው? እኔ ማረጋገጥ እንዲህ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ የሰጠሁት አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ምን የሚደርስኝ ነገር አለ አንቺ አሁን ይሄን በራሴ የገዛሁት የኔ ያልሆነን ነገር ነው የገዛሁት ብዬ ብሰጥሽ ምን ተጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ አድርጎሽበት ነገር እንትናት የሩታ ሰውን ለማናደር ሌላ ነገር እንድናገር ታደርገኛለህ ማለት ማውራት ማልፈልጋቸው ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው፣ ግን መናገር አልፈልግም። በእናትህ እንትን አታርገኝ። እኔን ተቀበኝ። የሰውን ወሬ አትስሚ። ሰው ያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው እኮ። ማለት በቃ እንዴት ብዬ ላስረዳ? እኔ እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ፣ እሷ አይደለችም እያልኩሽ እኮ ነው ሄርሜላ። ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሂጅ የገዛሁልሽ

ሩታ፣ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭና ሰላም ሆንላበቃ ሰላም ነን በቃ። እነሱ ሰውን በቃ እንደዚህ ሰው እንዲህ ብሎ ስለእኔ ሲነግርሽ ማለት ነው አልቀበልም። ባያቸው በቃ አዋርጃቸው። አንድ ሁለት እኮ ካዋረርሻቸው ደግሞ ስለእኔና ስላን ሲያወሩም ይህንን እንኳን ማገናዘብ እኔ እነሱን እኮ ሁሉ የማየው ነገር አለ። ገባ ስለዚህ ያንን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ውሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከባ ሳይሆን ሃሳብ መቀበል ሳይሆን አንተ ተገር የምታሳየኝ ነገር ነው ይሄን ነገር እንዳምን የሚያደርገኝ ሰላም ላገኘበት በ

እውነቱ ያለው እኔ ጋር ነው አይደለ? ያለው እኔን ነው ማመን ያለብሽ። ሌላ ሰውን ነው መቀበል እና ማመን ያለብሽ? የትኛውም ሰው መጥቶ ነገ ከነገ ወዲያ መኪናውንም ሰርቆ ነው ቢልሽ እና እንትን ቢል ልታምኝ ነው ማለት ነው እ? መኪናውን ሰርቆ ነው የሰጠሽ የምትባይ ልታምኝ ነው? ሰርቃማ እንዴት ትቀመጣለህ እኮ አይደለም? እስከ መቼ ነው እንደዚህ ውሸት ነገር የምታወሪው? ልታ- እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ፣ ምን ለማለየት የሚጠቀሙት ነገር ሜትድ ነው። በቃ ይሄ ነው እንጂ ከዚህ በላይ ምን ይጠቀማሉ? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በርም ደግሞ መዝጋት የምትችው አንቺ ነሽ። ይሄንን ነገር ማጥራት የምትችው አንቺ ነሽ። ምንም ነገር መሸፈን ትችላለህ ማለት አይደለም። ከዛ የማየው ነገር እንዴ ለምን? እኔ ነገር አላጣም ማለት ነው። በድፍረት ሽንጤን ቀጥሬ እንዳልከራከር ብዙ ነገሮችን እያደረክ ያለህ ሩታ በቃ ሁሉንም እንትን ነገር እኮ በዚህ ሰሞን ደስተኛ ነን አይደል እንዴ? እኔና አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ፣ እኔና አንቺን ለማጣላት የፈለገውን ነገር ያድርግ፣ ጉድጓድ ይቆፍር ከፈለገ። ገባሽ? እራሱ በቆፈረው ጉድጓድ እራሱ ራሱ ነው የሚገባበት። አንቺ ግን በመሀላችን ከፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደሞ ከእኔ ጋር የምትጣይ ከሆነ ለእነሱ ደስታ ነው። በቃ እኔ አሁን ምንም ክርክር አልፈልግም። ካልሆነ ደሞ ሁሉን ነገር ማለት ማውራት ያለብንን ምናምን ሁሉንም ነገር በስልክ ደግሞ እነግርሃለሁ። እዚህ ጋር በአወራው ምንም ደስ ስለማይል ማለት ነው። እንዴ ምን ችግር አለው? ቪዲዮ እኮ ያስጀምረሽ። የጠራሽኝ አንቺ ነሽ አይደል እንዴ? እኔ ምንም ታሪክ የለም። ስለዚህ በቃ ምንም የተደበቀ ነገር የለም። ማውራት ነው የምፈልገው። ነገር ካለ አውሪ። አልፈልግም። ነገር ግን ይኸውልህ እዚች ጋር ትናንትና እንትን ነገር የሰጠኝ በቪዲዮ ማለት እኔ መመለስ ካለብኝ በቪዲዮ ነው መልስ ብዬ ስላሰብኩኝ እንጂ እሺ፣ ስለዚህ እና መልሰው እያልሽ ነው? አዎ፣ ውሰደው። ወዴት ነው የምመልሰው? ወደ መጣበት። እንዴ የመጣው ተገዝቶ ነው ያመጣውልሽ። ከወርቅ ቤት ነው የገዛውልሽ። በዚህ ልክ ለምን ዋሽሻለሁ? እሷ ከሆነ የሷ ስጦታ ብዬ አልሰጥሽም። መቀበል ማለት መቀበል የአንቺ ቻንስ ነው መከራከርም እኮ አይጠበጥብንም ብሎ ማለት እንዴ አያስፈልገኝም እኔ መረጃ ቢያንስ ሩታዬ ቢያንስ አትቀበይ እሺ ቢያንስ ከዚህም በኋላ ቢሆን ማለት ነው እንዴ ያ እየሰው አይደለም አይደል ያለሽ ሰው ነው እሱም ወሬ ሰምቶን የነገርሽ አረ እንዴ ምንም እርግጠኛ ባልተሀ ከሆነ ነገር እኮ ነው ሰው ዝም ብሎ የሚያራግበው ነው የሚያወራው ሊሰውን ሀሳብ ና ሊሰውን የሰውን የምትቀበይ ከሆነ ነገ ጋር ያለው ነገር እየጠበበ ነው፣ ባስ እየጠበበ ነው የሚመጣው። ስጦታ እንድትመልሽልኝ አልፈለግም። መመለስም ነውር ነው፣ ስጦታ አይመለስም። ሩታኒ እኔ ይዤው አልወጣም፣ የፈለገ ቢሆን ይዤው አልወጣም። ለምን ነው ስጦታው የመጣው? በቃ ምን ችግር አለው? ለምን ለምን ምክንያት ምንድን ነው? እኔ ምንም ነገር እሱ አችልም በቃ ብዙ ነገር በቃ። ምን ነው ጨረሽ? ነበር የጠራሽኝ

ሰላምሽ መንሳት አልፈለግም፣ ሩታ ግን የሰውን ሀሳብ አትቀበይ። የእኔ ነኝ የገዛሁልሽ እያልኩ እየማልኩልሽ እኮ ነው። እግዚአብሔርን ብዬ ምየልሽ አለው እኮ፣ እንደ ሰው በዚህ ልክ እየማልልሽ እንኳን አታምንም።

ቤት መቼም ይታየኛል እሳት መቼ ካሁሉ ታውቁኛል ጎኔ ሲተገን ጉልበቴ መለስ ሲልልኝ ጉዳቴ